ከቦሌ ኤርፖርት አምስት ደቂቃ መንገድ ላይ ነው ያለነው ማለት ነው። ኮምፓውንዳችን ሙሉ ክፍያ ከፍሎ ቤቱን መውሰድ ለማይችል ሰው የብድር አማራጮች አሏቸው። ሰባት መቶ ሀያ ካሬ ላይ ያረፈ የአሚኒቲ ኤሪያ አለን ማለት ነው። ራሱን ይቻላል። ይሄ ልጆች መጫወቻ፣ መዋኛ ገንዳ፣ ባስኬትቦል ኮርት፣ የመሮጫ ትራክ። ደንበኞች ቤቱን ከገዙ በኋላ መሸጥ መለወጥ ይችላሉ። ዲስካውንት ያወጣ ነው። ለአስር ፐርሰንት የሚሆን ዲስካውንት ነው ሰው። ለውስን ደንበኞች ናቸው አሁን ላይ እሱኛው። በአስር ፐርሰንት ቅድመ ክፍያ ነው እየሸጥን ያለ ነው ማለት ነው። የካሬ አማራጮች ከዘጠና አራት ካሬ እስከ ሁለት መቶ 16 ካሬ አማራጮች አሉ። ቀድሞ ለሚመጡ ውስን ደመኞች ዲስካውንት አድርገናል ማለት ነው። በኢትዮጵያ ብር ነው እየተዋዋሉን ያለን ምንም አይነት የዶላር ንክኪ የላቸውም ማለት ነው። በፍሎር አራት አባወራ ነው ያለው። ሁለት ሊፍት አላቸው። ሰፊ የሆነ ሰባ ካሬ የሚሆን ሎቢ አለን ማለት ነው። ታላቅ ቅናሽ ያወጣ ነው ለብሎክ አምስት ነው ለሽያጭ ማስጀመሪያ ፕራይስ ነው ያወጣነው ለውስን ደንበኞች ነው ያወጣው ማለት ነው። ሙሉ ክፍያ እና ቅድመ ክፍያ አማራጮች አሏችሁ። ሰላም ጤና ይስጥልን ተመልካቾቻችን፣ በዛሬው ፕሮግራማችን ጊዮን ሆምስ ተገኝተናል። ጊዮን ሆምስ በእያንዳንዱ የቤት አማራጫቸው ላይ ታላቅ ቅናሽ አድርገዋል። ቅናሹ ምን ያህል ነው? ዋጋ በካሬ ስንት ነው? እንዲሁም ደግሞ በአጠቃላይ ዘርዘር ያሉ መረጃዎችን እናንተ ለውድ ተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ ይሁኑ። አብራችሁን ቆዩ። እንኳን ደህና ስለመጣው ደስ ብሎኛል። ዛሬ እንግዲህ በዋናነት ጊዮን የተለያዩ የቤት አማራጮቹ ላይ ታላቅ ቅናሽ ማድረጉን ሰምሳይን ብቅ ብለናል። እና ስለ ቤቶቹ ግን ከማንሳታችን በፊት በመጀመሪያ የራስክንና የስራ ድርሻ ናስታውቅ፣ መልካም እሺ። ኢምራን እባላለሁ የጊዮን ሆምስ የሽያጭ አማካሪ ነው። ድርጅታችን ጊዮን ሆምስ የጊዮን ጋዝ እህት ኩባንያ ነው ማለት ነው። ድርጅታችን ጊዮን ሆምስ ማነው የሚለው ጥያቄ የጊዮን ጋዝ እና የጊዮን በረኪና ለሀምሳ ዓመታት ለደንበኞቹ በታማኝነት እያገለገለ የሚገኝ ካምፓኒ ነው ማለት ነው። በውስጡ ስምንት ካምፓኒዎች ያሉት ኩባንያዎች ለመጥቀስ ያህል በቤታችን በሁሉም ቤታችን ውስጥ የሚገኝ ጊዮን ጋዝ፣ ጊዮን በረኪና እንዲሁም ደግሞ ከልጅነታችን ጀምሮ የምናውቀው ምስራቅ ዱቄት ፋብሪካ ኢምፖርት ኤክስፖርት፣ በተጨማሪ ደግሞ ፓኬጆች ላይ እና ቱር ኤንድ ትራቨል ላይ ይሰማራል ማለት ነው። በታማኝነት እያገለገለ የሚገኝ ካምፓኒ ነው። አሁን ደግሞ ወደዚህ ሪልስቴት ስንመጣ መሀል ከተማ ላይ ቦሌ ወሎ ሰፈር ላይ ኮምፓውንድ አፓርትመንት እየገነባ ነው የሚገኘው። ወደዚህ ሪልስቴት ስንመጣ ሁለቱ ብሎኮችን በራሱ አቅም ገንብቶ ነው የጀመርነው። ኮምፓውንዳችን ሀያ ሺ ካሬልን ያረፈው በውስጡ ዘጠኝ ብሎክ አፓርትመንቶችና ሁለት ሞሎች ይገኙበታል። በተጨማሪ ደግሞ አሚኒቲዎች የምንላቸው የጋራ መጠቀሚያ ወደ 720 ካሬ ላይ ያረፈ የአሚኒቲ ኤሪያ አለን ማለት ነው። ራሱን ይቻላል። የልጆች መጫወቻ፣ መዋኛ ገንዳ፣ ባስኬትቦል ኮርት፣ የመሮጫ ትራክ እንዲሁም ደግሞ የፉትቦል ኤሪያ አለው ማለት ነው። መሮጫ ትራካችን ሀያ ሺው ካሬ ላይ ያረፈ ነው የሚሆነው። ሙሉ ለሙሉ ኮኔክትር ቤዝመንት አለን። ከስተመድሮ አለው ባካፕ ጀነሬተር አለው። ኦረዲ አክቲቭ ናቸው እየጠቀምንባቸውን ያለ ነው። አሁን ላይ አምስት ብሎኮችን ነው ለሽያጭ ወጣ ነው። ዘጠና አምስት በመቶ ይጠናቀቁ ሁለት ብሎኮች አሉ በሁለት ወር በሶስት ወር ባልሞላ ጊዜ ውስጥ የምናስረክባቸው ሶስተኛው ብሎካችን ደግሞ ሰማንያ በመቶ ይጠናቀቁ አሉን ኦልሬዲ። እነሱም በአንድ አመት ባልሞላ ጊዜ ውስጥ ነው እዚህ ደረጃ ላይ ያደረስናቸው። አሁን ደግሞ በአንድ አመት ባልሞላ ጊዜ ውስጥ ለደንበኞች እናስረክባለን ማለት ነው። አራተኛው ብሎካችን ደግሞ አሁን ላይ ከአራት ወር በፊት ግንባታ የጀመርን ነው የሚሆነው። አሁን ላይ አርባ በመቶ ስድስተኛ ስላብ ላይ የደረሰን የሚሆነው አሁን ደግሞ አዲሱን ብሎካችንን ለሽያጭ አውጥተናል ማለት ነው ከዚህ በፊት መጥተው ዝቅተኛ ፍሎር ላይ ያጣ ደንበኛ አሁን ላይ አምስተኛው ብሎክ ላይ ማግኘት ይችላል ዘሴም ዲዛይን ዘሴም ስትራክቸር ያላቸው ከባለ አንድ መኝታ እስከ ባለ አራት መኝታ አማራጮች አሉን ማለት ነው የካሪ አማራጫቸውስ የካሬ አማራጮች ከ94 ካሬ እስከ 216 ካሬ አማራጮች አሉ። ባለ አንድ መኝታ ዘጠና አራት ካሬ ባለ ሁለት መኝታ 144 እና 145 ካሬ አለ። ባለ ሶስት መኝታ 150 ካሬ አለ። ባለ አራት ደግሞ 214 እና 216 ካሬ አማራጮች አሉ። ታላቅ ቅናሽ ያደረጋችሁት ሁሉም ቤቶች ላይ ነው። ሶ ሜኒ ታላቅ ቅናሽ ያወጣ ነው ለብሎክ አምስታችን የሽያጭ ማስተመሪያ ፕራይስ ነው። ለውስን ደንበኞች ቀድሞ ለሚመጡ ውስን ደመኞች ዲስካውንት አድርገናል ማለት ነው። ዝቅተኛ ፍሎር ላይ የሚፈልጉ ከፍ ያለ ፍሎር ላይ የሚፈልጉ አማራጮች አሉ። ምን ያህል ነው ዲስካውንቱ? ዲስካውንት ያወጣ ነው ለአስር ፐርሰንት የሚሆን ዲስካውንት ነው። ሰ ለውስን ደመኞች ናቸው አሁን ላይ እሱኛውም በአስር ፐርሰንት ቅድመ ክፊ ነው እየሸጥን ያለ ነው ማለት ነው። በካሬ አሁን እየሸጥን ያለ ነው መቶ አምስት ሺ ነው። ከ980 ሺህ ብር ቅድመ ክፍያ ጀምሮ ነው። ሙሉ ክፍያ እና ቅድመ ክፍያ አማራጮች አሏችሁ? አዎ አማራጮች አሉን። እንዳልኩሽ 95 በመቶ የተጠናቀቁ አሉን። ቶሎ የመረከብ የሚፈልግ ደንበኛው እዛኛው ብሎካችን ላይ መግዛት ይችላል። 30 ፐርሰንት ነው ዳውን ፔመንት የምንጠይቀው፣ ያለቁት አፓርትመንቶች አለን። ሌላኛው ደግሞ ሶስተኛ ብሎክ፣ አራተኛ ብሎክና ና አምስተኛ ብሎክ ላይ በ10 ፐርሰንት ቅድመ ክፍያ ተመሳሳይ ዲዛይን ረጅም አከፋፈል የሚፈልግ ደንበኛ እንደ የብሎኩ መግዛት ይችላል ማለት ነው። ሙሉ ክፍያ ከፍሎ ቤቱን መውሰድ ለማይችል ሰው የብድር አማራጮች አሏቸው። አሁን ዘጠና አምስት በመቶ የተጠናቀቁት ላይ ኦልሬዲ ዲጂታል ካርታ የወጣላቸው ናቸው፣ ለብድር ምቹ የሆኑ ናቸው ማለት ነው። የተጠናቀቁ ቤቶች ብቻ ነው ለደንበኞች የምታስረከቡት ወይስ ያልተጠናቀቁ የቤቶች አማራጮች አሉ? የተጠናቀቁ አለን፣ ያልተጠናቀቁ አለን። እንደ ረጅም አከፋፈል ለሚፈልግ ለእነሱም የምር አማራጮች አሉን ማለት ነው። ዘጠና አምስት በመቶ የተጠናቀቁት ጂ ፕላስ ኢለቨን ናቸው። ከላይ ፔንት ሀውስ ነው። ራሱን የቻለ ቴራስ አለው ከኦፕን ኪችን ጋር ኤኒ ታይፕ ፕሮግራም ቢኖራቸው አክሰስ ማድረግ የሚችሉት ማለት ነው። ሁሉም ቤቶቻችን ላይ፣ ሁሉም ብሎካችን ላይ ቴራስ አላቸው። ኤኒ ፕሮግራም እዛ ብሎክ ላይ ለሚኖር ደንበኛም አክሰስ ማድረግ የሚችል ነው የሚሆነው ማለት ነው። ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው? እዚህ ላይ አሁን ኢንቨስት ቢደረግ አሪፍ ሎኬሽን ላይ ነው። መሀል ከተማ ቦሌ ላይ የመጀመሪያው ኮምፓውንድ አፓርትመንት ገንቢዎች ነን። ፊት ለፊታችን አዲስ ቱሞሮ ፕሮጀክት ይገኛል። ምናልባት ሰምተሽ የምታውቂው ከሆነ የመንግስት ፕሮጀክት ነው ትልቅ ለኢንቨስትመንት። ትልልቅ ኢንቨስተሮች በዚ አካባቢ መጥተው እየገዙ ነው ያለው። ፊትለፊታችን ለፊታችን አሪፍ ፕሮጀክት አለን። ከሌላ ደግሞ ኢሚግሬሽን አለው ማለት ነው አጠገባችን ላይ ኢሚግሬሽን ይገኛል። በተጨማሪ ደግሞ ከቦሌ ኤርፖርት አምስት ደቂቃ መንገድ ላይ ነው ያለ ነው ማለት ነው። ኮምፓውንዳችን ለሳር ቤት፣ ለመስቀል ፍላወር፣ ለስቴዲየም እንዲሁም ደግሞ ለቡልጋሪያ የአምስት እስከ አስር ደቂቃ ባልሞላ ጊዜ ውስጥ መድረስ የሚችሉበት ቦታ ላይ ነው ያለ ነው ማለት ነው ዋጋ ሶ ዋጋችን እኛ ጋር አሁን ዲስካውንት አድርገን በመቶ አምስት ሺህ ነው እየሸጥን ያለ ነው እንደ የብሎካችን ፕራይሳችን ይለያያል። ዋጋችን በካሬ መቶ አምስት ሺህ በ10 ፐርሰንት ቅድመ ክፍያ ነው እየሸጠን ያለ ነው ማለት ነው። ጊዮን ሬል እስቴት ከሌሎቹ ሬል እስቴት ለየት የሚያደርገው ነገር ምንድነው? ጊዮን ሬል እስቴት አቅም ያለው ድርጅት ነው። ሰው ከደንበኛ የሚጠብቀው ፕራይስ የለም ማለት ነው። ሜንሊ ከተማው ላይ አሁን የምናየው አንድ ድርጅት ከራሱ ከደንበኛው ገንዘቡን ሰብስቦ ቤቶችን እየሰራ ያለው እኛ ከከስተመሮቻችን እየጠበቀን ያለ ነው። በራሱ አቅም እየገነባን ያለ ቅድም እንዳልኩሽ፣ በራሱ አቅም ሁለቱም ብሎኮች ዘጠና በመቶ አጠናቅቆ ነው እየገነባ ያለው ማለት ነው። አግሪመንታችሁ ውስጥ መጀመሪያ በነበረው ነው ወይስ ከዶላር መጨመር እንዲሁም ደግሞ ከጥሬ ዕቃ መጨመር ጋር በተያያዘ የእናንተ ዋጋ አብሮ ይጨምራል? አግሪመንታችን በኢትዮጵያ ብር ነው እየተዋዋልን ያለ ነው። ምንም አይነት የዶላር ንክኪ የላቸውም ማለት ነው። ውጭ ያሉ ደንበኞች ቤቱን መግዛት ቢፈልጉ ውጭ ያሉ ደንበኞች ቤቱን መግዛት ቢፈልጉ በዲኤችኤል አግሪመንቱን ልክንላቸው እዛ ተፈራርመን መመለስ ይችላል ማለት ነው። እሱም አማራጮች አሉ። እኛ ጋር ሲገዙ ለኢንቨስትመንትም ለመኖሪያው አሪፍ ሎኬሽን ላይ ነው የምንገኘው። እኛ ጋር ቢገዙ ብዙ አማራጮች አሉ። ኮምፓውንድ ከመሆኑ አንጻር ሴኪሪቲ ሴፍቲ የሚጨነቁበት ግቢ አይደለም ማለት ነው። አሁን ደግሞ ወደ ሳይቱ ኒድ እና እንቃኘው መልካም። ግን ከዛ በፊት ደንበኞች ቤቱን ከገዙ በኋላ መሸጥ መለወጥ ይችላሉ? ይቻላል። አንድ ደንበኛ ከገዛ በኋላ ድጋሜ መሸጥ ይችላሉ። በእኛም በኩል እንዲሁም ደግሞ በራሱም በኩል መሸጥ ይችላሉ ማለት ነው። መልካም። ስለዚህ ደግሞ ሳይታችሁ ምን እንደሚመስል ደግሞ ለተመልካቾቻችን እያስቃኘናቸው አብረናቸው ቆይታ ብናደርግ ደስ ይለኛል። መልካም መሬት ያለውን ነገር ለመቃኘት እዚህ ተገኝተናል። ና እስኪ ስለ ሳይቶቹ የተወሰነ ነገር ጋ መልካም አሁን የምንገኘው የጊዮን ሆምስ የሚያስገነባቸው መሀል ከተማ ላይ ኮምፓውንድ አፓርትመንታችን ውስጥ ነው። ሶ ኮምፓውንድ አፓርትመንታችን ሀያ ሺ ካሬ ላይ ያረፈው በውስጡ ዘጠኝ ብሎክ አፓርትመንቶች ነው። ሁለት ሞሎች ይገኙበታል። በተጨማሪ ደግሞ አሚኒቲዎች አስፈላጊ የምንላቸው የልጆች መጫወቻ፣ ግሪን ኤሪያ፣ ባስኬትቦል ኮርት እንዲሁም ደግሞ ሙሉ ሀያ ሺህ ካሬ ላይ የመሮጫ ትራክ አለን ማለት ነው። በተጨማሪ ደግሞ ስታንዳርድ የሆኑ ከሁለት ሞላችን መሀል ላይ የስታንዳርድ መዋኛ ገንዳ አለን ማለት ነው። አሁን ላይ አምስት ብሎኮችን ነው ለሽያጭ ያወጣ ነው እንደምናያቸው። ቅድም እንዳወራ ነው ሁለት ብሎካችንን ዘጠና አምስት በመቶ አጠናቀናል ማለት ነው። ሶስተኛው ብሎክ ደግሞ የምናየው ሰማንያ በመቶ ይጠናቀቁ እና አራተኛው ብሎካችን ደግሞ ከአራት ወር በፊት ግንባታ የጀመር ናቸው። አርባ በመቶ ይጠናቀቁ አሉ። ደግሞ አዲሱ ብሎክ ደግሞ ግንባታቸው እየቆፈርን እንላቸው ያለን ይመስለው። እኛ ጋር ከባለ አንድ መኝታ እስከ ባለ አራት መኝታ አማራጮች አሉ። ውስጥ ገብተን ያለውን ነገር ዲስከስ እያደረግን እንያቸው። መልካም መልካም እሺ። አሁን የምንገኘው ዘጠና አምስት በመቶ የተጠናቀቁት አፓርትመንታችን ነው። በፍሎር አራት አባወራ ነው ያለው። ሁለት ሊፍት አላቸው። ሰፊ የሆነ ሰባ ካሬ የሚሆን ሎቢ አለን ማለት ነው። እዚህ ላይ ሁለት ሊፍቶች አሉን። ሁለት የካሬ አማራጮች ነው ያሉን፣ ባለ ሁለት መኝታ እና ባለ ሶስት መኝታ፣ መቶ ስልሳ ስምንት ካሬ እና ሁለት መቶ አንድ ካሬ። ሁሉም የሰራተኛ ክፍል የላውንደሪ ሩም እና የራሷ ሽንት ቤት አለው ማለት ነው። አሁን ባለ ሁለቱ መኝታ ከዛ ደግሞ ባለሶስት እናየዋለን። አሁን የምንገኘው ባለሶስት መኝታችን ነው። ሰው ሜሊ እንደገባ የምናገኘው ኪችናችን ነው። ከዛ ደግሞ የራሷ ሰው የሰራተኛ ክፍልና ሽንት ቤት አላቸው። እንደምታዩ ሳሎናችን ሰፊ የሆነ ኤሪያ አለው ማለት ነው። ቪዋችንም የሚታየው ወደ ከተማው ነው፣ ወደ ግቢያችንም አለ ማለት ነው። ሶ ቅድም እንዳወራ ነው ፊት ለፊታችን የብሎካችን ፊት ለፊት 720 ካሬ ላይ ያረፈ የአሚኒቲ ኤሪያ አለን። ይሄ ልጆች መጫወቻ፣ ግሪን ኤሪያ የመሳሰሉትን ብሎካችን ፊት ለፊት እያገኛለን ማለት ነው። ከዛ በኋላ ቀጥታ የምናገኘው ቤድሩሞቹን ዋን ሳይድ ላይ ያስቀመጥናቸው ማለት ነው እዚህ ጋር ኤሪያዎች አሉ። መቀመጫ ኤሪያ አንድ ደንበኛ ከስራ ቦታ ሲገባ ግዴታ ክፍሉ ድረስ ገብቶ ያለውን ነገር ማስቀመጥ አይጠበቀትም። እዚህ ጋር ጫማውን አስቀምጦ ልብስ መደርደር ያለው እዚህ ጋር አክሰስ አድርገው መጠቀም ይችላል ማለት ነው። ይሄኛው አንደኛው የልጆች ክፍል ነው ማለት ነው። ኔክስት የምናገኘው የላውንደሪ ሩም እና የእጅ መታጠቢያ ኤሪያ አለን ማለት ነው። እዚህ ጋር ማለት ነው። ከዛ ፊት ለፊታችን ደግሞ ኮመን ባዝሩማችን ነው። ኮሞን ባዝሮቻችን ሰፊ የሆነ ነው ከልጆች መኝታ አጠገብ ነው ማለት ነው ያለው ይሄኛው አንደኛው የልጆች መኝታ ነው ይሄኛው ማስተር ቤድሩማችን ነው ቪዋቸውም እንደ ሳሎናችን ወደ ከተማውና ወደ አሜኒቲያችን ነው የሚያየው ማለት ነው የራሱ የሆነ የክሎዜት ኤሪያ እና ሽንት ቤት አለው ባልከኒያችንም ሰፋ ያለ ባልከኒ ነው ታይፕ ኦፍ ፕሮግራም ቢኖር የራሱ ሰፊ የሆነ ኤሪያ አለው ማለት ነው ይሄኛው ባለ ሶስት መኝታችን ነው በኋላ ሁለቱን አሁን የምንገኘው ደግሞ ባለሁለት ሁለት መኝታችን ነው። ዘሴም ስትራክቸር ነው ያላቸው። እንደገባል እንደ ቅድም እንዳልኩሽ የኪችናችን እና ስቶር እና የሰራተኛ ሽንት ቤት አለ ማለት ነው። ቀጣይ ደግሞ ሰፊ የሆነ ሳሎን አለን ማለት ነው። ሳሎናችንም ሁለት አማራጮች ነው እያስረከብን ያለ ነው። እንደ ደንበኛው ፍላጎት ኦፕንም ክሎስድም ኪችን አለው ማለት ነው። ኛው ቪዎችን የሆነው ማለት ነው። ምናልባት አዲስ ቱሞሮ፣ ቅድም እንደጠቀስኩት አዲስ ቱሞሮ ፕሮጀክት አለ ፊት ለፊታችን፣ ቪዎችን ወደሱ ወደ ነው የሚሆነው ማለት ነው። ሁሉም ክላሳችን ላይ ራሱን የቻለ የላውንደሪ ኤሪያ እና የእጅ መታጠቢያ ኤሪያ ያለን ማለት ነው። ከዛ ደግሞ የምናገኘው ፊት ለፊታችን የኮመን ባዝሩም ነው። እዚ ጋር የአንደኛው የልጆች ክፍል አለ ማለት ነው። ማስተራችን በዚህ በኩል ነው። ይሄኛው ማስተራችን ነው ማለት ነው። ቪዎችንም እንደ ሳሎን ናችን ወደ አዲስ ቱሞሮ ፕሮጀክት ነው የሚያየው ማለት ነው። ራሱን የቻለ የክሎዜት ኤሪያ እና ሽንት ቤት አለው ማለት ነው። እንደምናየት ባልከኒያችን ኤቭሪ መኝቶች ላይ እና ሳሎናችን ላይ ባልከኒ ያላቸው በቂ የሆነ ኤሪያ አለን ማለት ነው። ምን ያህል ነው ማለት ነው? እነዚህ ቤቶች እነዚህኛው ቤቶች ባለ ሁለት መኝታ መቶ ስልሳ ስምንት ካሬ ነው። ቅድም ያየናቸው ደግሞ ሁለት መቶ አንድ እና ሁለት መቶ ሰባት ካሬት አማራጮች ያሉን ባለ ሶስት መኝታ ማለት ነው። መልካም፣ ቤቶቹን ስታስገነባቸው በምን ያህል ጥራት ነው የምታስገነባቸው? በራሳችን የግዮን የራሱ ትሩ ማክስ የሚባል የኮንስትራክሽን ካምፓኒ አለ ማለት ነው። በራሱ ድርጅት ነው እያስገነባን ያለ ነው ማለት ነው። ሙሉ ኮንስትራክሽን በራሳችን ነው እየሰራን ያለ ነው ማለት ነው። እነዚህኛውም ብሎክ ለሽያጭ ስናወጣ ዘጠና በመቶ ተጠናቅቆ ነው ሽያጭ ጀመሩ። በራሱ አቅም ነው እየገነባ የነበረው ማለት ነው። ከዛ በኋላ ነው ለሽያጭ አወጣ ነው እንግዲህ እነዚህ ቤቶች ገና ያልተጠናቀቁ ቤቶች ናቸው እና በምን ያህል ነው ለደንበኞች ሰርታችሁ ለማስረከብ ያሰባችሁት? በምን ያህል ጊዜ ውስጥ ነው? እነዚህኛውም ብሎኮች አሁን በሁለት ወር ሶስት ወር ባልሞላ ጊዜ ውስጥ እናስረክባቸዋለን። ኦልሬዲ ተጠናቋል። በሰሚ ፊኒሽ ነው እያስረክብን ያለ ነው። ኦልሬዲ የተወሰኑ እንትኖች የቀሩን ማለት ነው። ሊፍት ገብቶላቸዋል። በአካብ ጀነሬተር አለው፣ ትራንስፎርመር አክቲቭሊ እየተጠቀምን ነው። ከስተር ምድራችን ደግሞ እየተጠቀምን ነው ያለ ነው አሁንም ማለት ነው። አሁን ደግሞ ወደ ሶስተኛው ብሎካችን ና ያለውን ነገር ዲስከስ እናርግበን። ወደ ሶስተኛው ብሎክ ስንሄድ ደግሞ ሴፍቲ ስለሚያስፈልግ ሴፍቲያችን እናርግና የምንገኘው ሶስተኛ ብሎካችን ነው ማለት ነው። ሰማኒያ በመቶ የተጠናቀቁ ናቸው። ኦረዲ የስትራክቸር ስራ የፓርቲሽን የቻክ ስራ ጨርሰን የውጭ ልስና ቀለም ስራ ላይ እየሰራ ነው ያለ ነው። እነዚህኛውን ብሎኮች በአንድ ዓመት ባልሞላ ጊዜ ውስጥ ነው እዚህ ደረጃ ላይ ያደረስ ናቸው። አሁንም ደግሞ በአንድ ዓመት ባልሞላ ጊዜ ውስጥ እናስረክባለን ማለት ነው። እነዚህ ላይ ከባለ አንድ መኝታ እስከ ባለ አራት መኝታ አለ። እዚህ ላይ ለየት የሚያደርገው ፎር ቤድሩማችን ቪላ ስታንዳርድ ናቸው። ሁለት ዶሮች አሉ። ዋን ዶራችን አክሰስ የሚያደርገው ወደ ሰራተኛ ክፍል ሽንት ቤቷና

ክሎዝድ ኪችናችን ነው። ሰከንድ ሩም ደግሞ ወደ ሊቪንግ ኤሪያችን እና ቤድሩማችን ነው። ያን ዲዛይን ስንሰራ ለደንበኞች ኤኒ ታይፕ ኦፍ ፕሮግራም ውጭ ለሄዱ ቢችሉ አንደኛውን ዶር የሜን ሊቪንግ ዶሩን ብሎክ አድርገው ሰራተኛ ራሷን ይችላ እያበሰለች መኖር የምችልበት አፓርትመንት ነው ማለት ነው። እዚህ ላይ ከባለ አንድ መኝታ እስከ ባለ አራት መኝታ አለ። ባለ አንድ መኝታ ዘጠና አራት ካሪ፣ ባለ ሁለት መኝታ ደግሞ መቶ አርባ አራት እና መቶ አርባ አምስት ካሪ አለ። ባለ ሶስት ደግሞ መቶ ሀምሳ ካሪ ያለ ባለ አራት ደግሞ 214 እና 216 ካሬ አማራጮች አሉ ማለት ነው። ከዛ ቀጣይ የምናገኘው ደግሞ አራተኛው ብሎካችን ነው ማለት ነው። አራተኛው ብሎካችን አርባ መቶ ይጠናቀቁ ናቸው። ከአራት ወር በሙላ ጊዜ ውስጥ ነው እዚህ ደረጃ ላይ ያደረስ ነው። እነዚህኛውም ላይ ዘሴም ስትራክቸር ነው ያላቸው። ባለ አንድ መኝታ እስከ ባለ አራት መኝታ አለ። ሴም ዲዛይን ናቸው እየሰራን ያለው። ኮፒ ፔስት ነው እያደረግን ያለ ነው። ከዛም ቀጣይ ደግሞ የምናገኘው ብሎክ አምስታችን ነው። አሁን ላይ ለሽያጭ ጀመር ነው። ዚስ ዊክ ነው ላውንች ያደረግነው ብሎካችንን ነው ማለት ነው። ያኛውም ኮፒ ፔስት ነው እያደረግን ያለ ነው ማለት ሴም ዲዛይን ናቸው። ከዚህ በፊት እዚህኛው ብሎክ ላይ አይተው ዝቅተኛ ፍሎር ላይ ላጣ ደንበኛ እዛኛው ላይ ተመሳሳይ ዲዛይን፣ ተመሳሳይ ካሪ አማራጮች ማግኘት ይችላሉ ማለት ነው። መልካም ሁሉም ፎቅ ላይ ነው ታላቅ ቅናሽ ያደረጋችሁት ወይስ የትኛው ላይ ታላቅ ቅናሽ ያወጣ ነው? ለብሎክ አምስት ነው ለሽያጭ ማስጀመሪያ ፕራይስ ነው ያወጣ ነው፣ ለውስን ደንበኞች ነው ያወጣው ማለት ነው። እዚህ ላይ ሁለት ሊፍት አላቸው። ሰፊ የሆነ ሎቢ ያለው ወደ ሰባ ምናምን ካሬ ላይ ምንድነው ኤቭሪ አፓርትመንታችን ላይ ከላይ ፔንትውስ ናቸው። ከዛ ደግሞ ቴራስ አለው ኦፕን ኪችን ያላቸው ነው። ኤኒ ፕሮግራም ቢኖረው እዛ ብሎክ ላይ የሚኖር ደንበኛው አክሰስ ማድረግ ይችላል ማለት ነው፣ ለላይ ላይ ማለት ነው። እዚ ጋር የምናገኘው ደግሞ ያልጠቀስኩት ነገር ከብሎክ ብሎካችን ወደ ስምንት ሜትር የሚሆን ኤሪያ አለው ማለት ነው። ሰፊ ወረግ ነው። ምንድን ነው ቬንቲሌሽናችን፣ የፀሐይ እንትናችንም ሜሊ ለሁሉም ቤቶች እንዲገባ አድርገን እየሰራን ያለ ነው። መሀል ላይ ደግሞ ወደ 30 ሜትር የሚሆን አስፓልት አለን ማለት ነው። 25 ሜትር ቱዌይ ሮድ አለ። ከዛ ደግሞ አምስት ሜትር ደግሞ ወደ መኪና ማቆሚያ ያለው ማለት ነው። ኤኒ ታይፕ ኦፍ ፕሮግራም ለትምህርት ጥያቄ ቢመጣ ግዴታ ቤዝመንት ላይ ገብቶ ፓርክ ማድረግ አይጠበቅባቸውም። እዚህ ጋር ፓርክ አድርገው ገብተው ያለውን ነገር ተጠቅመው መውጣት ይችላሉ ማለት ነው። እዚህ ብሎክ ላይ ያላወራሁት ነገር ሁለት ዶሮዎች ይኖሩናል አንደኛው በወንጌላዊት በኩል ነው። ሁለተኛው ደግሞ በሞላችን በኩል ማለት ነው። ሶ ሁለቱንም አክሰስ ማድረግ ይችላሉ ማለት ነው፣ እንደ አማራጭ ማለት ነው። አምስተኛው ብሎክ ላይ ብዙ ከስተመሮች እየጠበቁት ያለ ዲዛይን ነው ማለት ነው። ያላትነሳውት ነገር አምስተኛው ብሎክ ላይ ሜንሊ ቪዋችን ወደ አሚኒቲ ነው የሚሆነው ማለት ነው። እዛ ጋር የማዋኛ ገንዳ ሞሎቹን ነው የሚያየው ማለት ነው። ለየት የሚያደርገው እሱ ነው ከሌላው ብሎኮች ማለት ነው። መልካም ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ ድርስ መልካም ሺ እዚጋ ያልጠቀስኩት ነገር ምናልባት እዚህ አካባቢ ላይ ምን አይነት ተቋማቶች አሉ የሚለውን ነገር ነው። በቅርባችን ትምህርት ቤቶች ይገኛሉ። ዳንዲ ቦሮ ፊቸር ታለንት ስኩል ኦፍ አሜሪካ፣ ፊት ለፊታችን ደግሞ ኢሚግሬሽን አለ። ቅድም እንዳልኩች ደግሞ ፊት ለፊታችን ትልቅ የሆነ ፕሮጀክት አለ፣ መንግስት እየገነባው የሚገኝ አዲስ ቱሞሮ ፕሮጀክት። ለኢንቨስትመንትም ለመኖሪያ አሪፍ ቦታ ላይ ያለ ነው ማለት ነው። ጥሩ ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኛችሁ? ሎኬሽንችን የሚገኘው ቦሌ ወሎ ሰፈር ወንጌላዊት ጋ ነው ማለት ነው። በታች ባለው ስልክ ቁጥር ላይ ማግኘት ይችላሉ ማለት ነው። ሁሉም ሶሻል ሚዲያ ላይ አክቲቭ ነው። ጥሩ ስለ ሰጠኝ ማብራሪያ እጅግ አርጌ አመሰግናለሁ። መልካም ቀን ይሁንልኝ። አመሰግናለሁ። እሺ፣ መልካም ተመልካቾቻችን፣ በጊዮን ሪል ስቴት ተገኝተን ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አርጌ እያመሰገንኩኝ፣ ለቻናላችን አዲስ የሆናችሁ ካላችሁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ የሆኑ፣ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ጤና ይስጥልን።